እንደዚህ የሆነ በማየቴ በጣም ደስ ብሎኛል። አንድ ጊዜ ለሁለት ደቂቃ ብቻ ነው አፈልጌ ነበር። ምናቱ ተሰማ፣ ሰላም አለ እንዴ? አረ ሰላም ነው፣ ምንም ችግር የለውም። ሁለት ደቂቃ ብቻ ነው ል ብቻ ነው ፈልግ። ቆይ ነው የዚህ ያህል ጨካኝነት አድርገህ ነው እንዴ የምታስበኝ? እናት ነው ያልሽው አንቺ እኮ መቼም የምናታትበይ እንዳት ብትኝ ኖሮ የአንዲት እናትን ባናደብ በጣም ያሳስብሽ ነበር። የፈለከውን በላይ ለነገሩ ምን ብትለኝ ይገባኛል። ደግሞ ልጅ እናት እዚህ አመጣለሁ አለኝ። አንቺ እያለሽ መቼም መቼም አላደረገውም በፈጣሪ። ምንድን ነው የሚሻለኝ? ቆይሽ ወይ ፈጣሪ ግን እስከመቼ ድረስ ነው ወይዘሮ ዝናሽ ኑሐሚንን ህይወት ሲኦል አድርገዋለሁ እንዳለች ሁሉ ዛሬ ላይ የራሷ ህይወት ሲኦል ሆኖባታል። የወለደችው ልጇ እንኳን ለእኔም ግፍ አስቀመጥሽብኝ፣ እንዴት ያረገዘችውን ጽንስ ልትገይ አሰብሽ? ከዚህ በኋላ እናት አይደለሽም፣ ካድጉሽ ብሏታል። ይህን የሰሙት ወይዘሮ ዝናሽም ህይወት በጣም ምስቅልቅል ብሎባቸዋል። እያንዳንዱ የቤተሰብ አባላትን በጥላቻ ዓይን እየተመለከቷቸው ነው። እናቴ ብሎ ፍቅር ከመስጠት ይልቅ ልጆቻቸው ለእናታቸው ያላቸው ጥላቻ ከልክ እያለፈ መጥቷል። ምክንያቱም ወይዘሮ ዝናሽ እጅግ በጣም አደገኛ ሴት መሆኗ ተንኮሏ ተገልጧልና፣ አቶ ላይ ሚስታቸውን ሁለተኛ ዝናሽ የምትባል ሴት ማየት አልፈልግም፣ ይቺ በጣም ክፉና እየተረገመች ናት እያሉም አቶ ተሰማ በሄዱበት ነበረ ህመማቸው ድጋሚ እስከሚያገረሽባቸው ድረስ ነበረ። ይህ ዝናሽ ጥላቻ ከልክ ያለፈባቸው ሆኖም አቶ ተሰማ እንግዲህ አንድ ጊዜ አጥፍታለች እና ቅርታ አድርግላትና ወደ ነበረ ህይወታቸው ተመለሱ ብሏቸዋል። አቶ ተሰማ የጓደኛቸው ትዳር በእነሱ ምክንያት እንዲፈርስ ፍላጎት ስለሌላቸው በጭራሽ ይቺ በህፃን ልጅ የጨከነች ለእኔ አቶሆነኝም ና ሁለተኛ ስለሷ እንዳታነሱብኝ በማለትም ምን ያህል እንደተማረሩና ዛሬ ላይ ግን ሴራዋ ስለተገለጠባት በፍጹም ከእንግዲህ በኋላ ወይፍንክች ብለዋል። እስከ መጨረሻም ወይዘሮ ዝናሽ ልጃቸውንና ኑሐሚን እባክህ ልጅ ይቅር በለኝ እያሉም ተንበርክገው ተማጽነውታል። ሁለተኛ አንችን የምመለከትበት አይን የለኝም በማለት በጣም ሲያመሰቃቅሏቸው ነበር። እስከ መጨረሻም ወይዘሮ ዝናሽ ኑሐሚን ህይወቴ እንዲህ እንደተመሰቃቀለ ሁሉ እመኝኝ ያንቺንም ህይወት አመሰቃቅለዋለሁ እያለች ይዛትሽ ነበረ። ከክፋቷ የማትማረው ወይዘሮ ዝናሽ። ሰላም ጤና ይስጥልኝ ውድ ቻናሌ ቤተሰቦች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ብዛ እያልኩኝ ኑሐሚን ድራማ እንደቀጠለ ነው። ወይዘሮ ገነትና ኤደንስ አላማቸው ምንድ ነው? ወደዛ ቤት የመጡበት መንገድ እስኪ ሁሉንም እና ይሆናል እስከ ቪዲዮ ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋበዝኳችሁ። ወደ ዛሬው ክፍል እንሄድ። እንግዲህ ወይዘሮ ግነትና ኤደን ወደነ ኑሐሚን ቤት መመለሳቸው እጅግ በጣም ደስ የሚል ነገር ነው። ነገር ግን መመለሳቸው ለመልካም አልነበረም። ማለትም አንዳች ተንኮል በልባቸው አርግዘዋል። አሁን አቶ ለይኩን ቤት ሊገዛላቸው እንደሆነ ጭምጭምታ ስለሰሙ ከእንግዲህ በኋላ የሚገዛውን ቤት በስማችን ለማስደረግ ስር ተደፍተንም ቢሆን ማስመሰል አለብን ብለው እናትና ልጅ ተመካክረዋል። ታዲያ ዛሬ ላይ ኑሐሚንና አቶ ተሰማ ምንም ነገር እውነታው ያልተገለጠላቸው በአንድ ማድ መብላታቸውን እንደ አዲስ ነገር ቆጥሮታል። ኑሐሚን ምንም እንኳን በተደጋጋሚ በደል ልቧ የቆሰለ ቢሆንም አሁን ግን ሙሉ በሙሉ ይቅርታ ስላደረገችላቸውና የኤደን እና የወይዘሮ ገነት መመለስ ከልቧም ስለመሰላት ይህንን ቀን ተሰብስበን በአንድ ማድ ስንበላ ማየት እጅግ በጣም ያስደስተኛል በጉጉት ስጠብቀው ነበር አለች። ታዲያ አቶ ተሰማም ተቀብለው በጣም እንጂ እንግዲህ ይህን ፍቅራችንና ጸባያችሁን አይለውጥብን እያሉም የቀረበውን ማድ በአንድ ላይ እየበሉ ነው ላቶ ለኩን ደህንነት ለመጠየቅም ደውላለች። ሆኖም ኖሃሚን ሄዳ ወደ ኩሽና መቅረቷ ምን ይሆን እያሉም አቶ ተሰማ እያሰቡ ነበረ። ወይዘሮ ገነትና ኤደንም ለኖሃሚን እየተቆረቆሩ መስለውም ምን ነው በአንቺ መቅረት እኮ ሁላችንም እያሳሰበን ነው በደህና ነሽ አይደለም እንዴ አለቻት። ላቱ ለይኩ እንደው የነበረ ነገር ግን ስልካቸው አይነሳም አለች። ዳ አቶ ተሰማ ይህንን ሲሰሙ በጣም ደንግጠዋል። ጓደኛ የክፉ ቀን ደራሽ ምን አግኝቶት ይሆን እያለ መጨናነቅ ይጀምራል። ለይኩንም በደረሰባቸው አደጋ ድንገተኛ ሆስፒታል ገብተው ሕክምና እየተደረገላቸው ነው። ይኸውም ስለ አባቱ መታመም ድንገተኛ ሆስፒታል መግባት እንጂ በምን አይነት ሁኔታ ይሄ ኬዝ እንደደረሰባቸው ግን ምንም የሚያውቀው አንዳች ታሪክ የለም። እስከ መጨረሻም ለአቶ ተሰማ ስልክ በመደወል አባቴ ታሙ ሆስፒታል ነው ያለው፣ ምን እንደደረሰበት ግን የማውቀው ታሪክ የለም፣ እርሰው የሚያውቁት ነገር ይኖር ይሆን በማለትም ጠየቁ። ይህኔ አቶ ተሰማም እርሳቸውን ቢሆን የሚያውቁት እንደሌለም ተናገሩ። አቶ ተሰማም ይህንን ነገር እንደሰሙ ጓደኛዬ አቶ ሌጉኔ ክፉ ቀን ደራሽ፣ አሁኑኑ ሂጅ መጠየቅ ይኖርብኛል እያሉም እዛው ውልቸራቸው እንደሆነም እየበረሩ ይሄዳሉ። ጥሩ ዝናሽን ባለቤታቸው ከዛ ከሆስፒታል ሆኖ እየተረዳ እባክሽን ዶክተር ይተርፋል በይኝ ማለትም ዶክተሯን እየተማፀነቻት ነበረ። ዶክተሯ ከዚህ በኋላ በደረሰባቸው ጉዳት ከፍተኛ የሆነ ጭንቀትና ድንጋጤ ስለማይችሉ የሰው ግርግር ወደ ውስጥ መግባት የለበትም በማለትም ይነገራቸዋል። ናሆሚም እባክሽን እማዬ ምንድን ነው የተፈጠረው ነገር ንገር እያለ እያስጨነቃት ነበረ። ሮዝናሽን በሀፍረት ተሸማቀው እኔ እናትህ በጣም መጥፎ ሰው ነኝ፣ በእኔ ምክንያት ነው ይህ ነገር የደረሰበት እያለች ሁኔታውን በዝርዝር ለማስረዳት በራስ መተማመን ቢያሳጣትም፣ እስከ መጨረሻም ግን ናሆሚ ራሱ እውነታውን ሊደርስበት ችሏል። ማለትም ወደ አባቱ ክፍል የተፈጠረውን ነገር ሲጠይቀው አባቱም በእናት ምክንያት እንዲህ አይነት አደጋ ደረሰብኝ። የኑሐሚንን ልጅ ጨክናለት ገለባት ነበረ። በዚህ ሁኔታ ነው እኔም እዚህ ሆስፒታል ደረጃ የደረስኩት፣ በማለት ለልጃቸው ያስረዱታል። ልጃቸው በሰማው ነገር እብድ ይሆናል። ሮ ዝናሽንም ከዛ ከሆስፒታል አንዳች ነገር አድርጎ የማያጠቃት ነገር አግኝቶታል። የእናት ነገር ሆነበትና፣ ሌላኛው ኤርሚያስ ኤሚን እንዲመቸው እንድትሰክርና ራሷን ጥላ እንድትንዘላዘል አድርጓታል። ከዚህ በፊትም እንግዲህ ኤሚን መጠቀም አለብኝ፣ ትልቋ እርግብ ስታመልጠኝ ትንሿን እርግብ መያዝ ያስፈልገኛል፣ እኔ ምን የሞኝ ነው ብሏል። ምክንያቱም ኤሚን የገቢ ምንጭ ማድረግ ይፈልጋልና፣ ታዲያ ዛሬ ላይ ጥንብዝ ብላ ሰክራ የወደቀችበትን እንኳን ማወቅ አልቻለችም። ወይዘሮ ገነትና ኤደንም አሁን ያቶ ለይኩን ወደ ሆስፒታል መግባት አንዳች ነገር ፍርሃት ውስጥ ከቷቸዋል። ማለትም እንደምንም ብለን ተለማምጠን እግራቸው ስር ወድቀን ቤቱ በስማችን አብሮ እንዲገዛልን እናድርግ ትላለች፣ የኤደር ምክር ማለትም። ምናልባትም ከሆስፒታል የሚቆይ ከሆነ ቤት ካልተገዛላቸውስ እየፈለገ ይሁን ወደዛ ቦታማ ተመልሰን አንሄዳትም። ያ ስቃይ ለመጨረሻ ጊዜ ይብቃ ትላለች። ከወይዘሮ ዝናሽ ቤት ድጋሚ ላለመሄድም የወሰኑ ይመስላሉ ብቻ እናትና ልጅ ምንም ብለን መግባት ቻልን እንጂ ከእንግዲህ በኋላ ስር ሰደናል፣ እያለችም ወደፊት የሚፈጠሩ ነገሮችን በብልሀት ማስኬድ እንዳለባቸውም እየተናገሩ ነው። እማዬ እመኝኝ ከባብ የበለጠ ለስላሳ ሁኜ እቀርባለሁኝ እያለችም ነው ስኪኗዋ ኑሐሚን። እንዲሁም አቶ ተሰማ ግን እየተጠመደላቸውን አንዳችም ነገር የተረዱት ነገር የለም። አቶ ተሰማና ኑሐሚንም አቶ ሌኩን የተኛበት ክፍል በመሄድ ጠይቀውታል። በአቶ ሌይኩን ላይ በደረሰው አደጋም እጅግ በጣም ልባቸው ተሰብሮ ነበረ። ሲያዙን የነበረው ማለትም ይህ ክፉ ቀን ደራሽ በአንተ ላይ ማይ ሊፈጸም አይገባም ነበረ፣ ተኞቹ እኛ ሳንሆን አንቀርም። ኑሐሚን ይህንን ነገር መናገር ባትችል ኖሮ ይህ ሁሉ ችግር አይፈጠርም ነበር ይላሉ። እንኳንም ተናገረች እንጂ ከእንግዲህ በኋላ የዝናሽን ማንነት እንዳውቅ ረድቶኛል በማለት በወይዘሮ ዝናሽ አንጀታቸው እንደተቋረጠና ምን ያህል አደገኛ ሴት እንደሆነች መረዳት ችለዋል። በሌላ በኩል ወይዘሮ ዝናሽ ኑሐሚን እየ ይቅርታ አድርግልኝ ያለችም ጉልበቷ ስር ተንበርክካም ይቅርታ ጠይቃታለች። ኑሐሚን አይሽ አይደለች ስራሽን እንኳንም ተጋለጥሽ በማለት በመጀመሪያ የሆነላት ነገርም በጣም ተደስታ የሰጠቻት መልስ እጅግ በጣም አናዷታል። በስከ መጨረሻም ግን እንደዛ ተደፍታ እየተናንቃትና ትዳሯም ሆነ ሁለመና ህይወቷ አደጋ ውስጥ እንዳለ ስትነግራት በቃ ተረጋጊ እንግዲህ ሆነው ሆኗል በማለት ኑሐሚን በበደሏ በላይ ልታጽናናት ሞክራለች። ኑሐሚንም ሁሉንም ነገር ትታይ ይቅር ብዬሻለሁ ብትልም በስተ መጨረሻም ና ሆሜ አይንሽላ ፈር ከእንግዲህ በኋላ እናት አይደለሽም። በጣም ክፉና ጨካኝ ነሽ። እንዴት እናት ሆነሽ ስሜቱን ታውቀዋለሽ። ልጅቷን ጽንስ ለመግደልስ እንዴት ሀሳቡ መጣልሽ እንዴትስ በዚህ ልክ ጨከንሽ? እያለ ወይዘሮ ዝናሽ ጭካኔ እጅግ በጣም ለልጁ ዘግኖታል። እኔ እንኳን በወልድ ልጅ እስከ ልጅ የማያጣኝ የበደል ጥግ ነው። እናም ለዘር የሚተርፍ በደል አስቀምጠሽብን ልታልፊ ነው። ለማንኛውም አንችን እናቴ ከምል ብክድ ይቀለኛል ብሏታል። እንግዲህ እስከዚህ ድረስ ናሆሚ ስላመረረባትም ትዝብ ብርግርቋ የወጣባቸውም ይመስላሉ። በስከ መጨረሻም ኑሐሚን በአንቺ ምክንያት ህይወት የተመሰቃቅሏል ና እመኝኝ ያንቺም ህይወት ረፍት አያገኝም። እስከ መጨረሻው ድረስ ሲወል እንዲገባ አድርገዋለሁ በማለት እንግዲህ ለኑሐሚን ቀጣይም ፈተና ሆና እንደምትቀጥል አሁንም ዝታለች፣ ከክፋቷ የማትማረው ወይዘሮ ዝናሽ። ለማንኛውም የኑሐሚን ፈተና እንደ ቀጠለ ነው። ቤት ውስጥ ያሉት ኤደንና ወይዘሮ ገነት አስመሳይነት መቼ ሆን የሚገለጠው? አሁንም ቢሆን ኖሀሚን በዋህነት የምትጎዳም ትመስላለች። ምክንያቱም እነሱ እጅ እስከሚሰዱ ድረስ ነገሮችን እያመቻቹና ከምንም በላይ መልካም ሰው ሆነው የቀረቡላት ኖሀሚን አሁን ደስታ ውስጥ ናት። ይህንን ደስታ በማሰብ ደግሞ ይህ አይነት ነገር ያደርጉብኛል ብላ የምትጠረጥር ማት መስለን መጨረሻው ምን ሊሆን ይችላል? በቀጣይ ክፍል አብረን የምንገናኝ ሆናል። ለዛሬ ኖሀሚን ድራማ ይህንን ይመስል ነበረ። ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እየጠየቅኩ እዚሁ ተሰናብትኳችሁ። ባይ ባይ።